ነገር ግን የተጠበቀው አስክሬን በሬሳ ሳጥን ሳይሆን ጥቁር ሱፍና ነጭ ባርኔጣ ሽክ አድርጎ ለብሶ ተንዳዊውን የባንኩን ስራ አስኪያጅ በሽጉጥ በማስፈራራት ነበር። የሟች አስክሬንን ይጠባበቁ ጀመር። የአንዲት አህያ ጆሮ ላይ ብር ለጥፎ የራሱ ቀብር ላይ የታደመው በጣም አስገራሚው አወዛጋቢውና አዝናኙ ኢትዮጵያዊ ጋዜጠኛ ለየት ያለና ግራጋቢ ባህሪን ያለው በ1960ዎቹ ዘመን በጋዜጠኝነት ሙያው ሞጋች እና ሌሎች የስራ ባልደረቦቹ የማይደፍሯቸውን ርዕሰ ጉዳዮች በብዕሩ የሚዳስስ ደፋር ጋዜጠኛ በመሆኑ ሞገደኛው ጋዜጠኛ የሚል ስያሜ ተሰጥቶት ነበር። ሞገደኛው ጋዜጠኛ መንግስቱ ገዳሙ ማስታወቂያ ሚኒስቴር ውስጥ በሚሰራበት ወቅት አንድ ስልክ ወደ ቢሮ ተደወለ። ጸሐፊዋ ስልኩን አንስታ መልእክት ተቀብላ እንደዘጋጅ አይኖቿ በእንባ ተሞልተው የሰማችውን መልእክት እያለቀሰች ለሌሎች የመስሪያ ቤቱ ሰራተኞች ተናገረች። የሰሙ ሁሉ ደነገጡ። በስልክ የተሰማው መልእክት ሞገደኛው ጋዜጠኛ መንግስቱ ገዳሙ ሞተ የሚል ነበር። ወደ ቀትር ገደማ የማስታወቂያ ሚኒስቴር ሰራተኞች እንዲሁም የሐዘኑን ዜና የሰሙ በሙሉ ቀብሩ ወደሚከናወንበት ቀጨኔ መድኃኔ ዓለም ቤተክርስቲያን ቅጥር ግቢ በመሄድ የሟች አስክሬንን ይጠባበቁ ጀመር። ነገር ግን የተጠበቀው አስክሬን በሬሳ ሳጥን ሳይሆን ጥቁር ሱፍና ነጭ ባርኔጣ ሽክ አድርጎ ለብሶ ከቀብርተኞቹ ጋር ተቀላቀለ። ለቀብር የተሰበሰቡ ወዳጆቹና ባልደረቦቹ እንዲሁም የሚያውቁት በሙሉ በተፈጠረው ነገር አፋቸውን ይዘው እየተወዛገቡ ጉድ እያሉና እየተገረሙ ወደ የስራቸው ተመለሱ። በዛው ሰሞን ወዳጆቹ ተሰብስበው ለምን ግን እንደዛ አድረክ ብለው ሲጠይቁት ስሞት የሚኖረኝን የቀብር ስነ ሥርዓት ሳልሞት ለማየትና ለማወቅ ብዬ ነዋ በማለት መለሰላቸው። በኢትዮጵያ ንግድ ባንክ ውስጥ ተቀጥሮ በሚሰራበት ወቅት ለየት ባለና በሚያስገርም መንገድ ሁለት ጊዜ የደሞዝ ጭማሪ እንዲደረግለት አስደርጓል። ለየት የሚለውም ነገር ሁለቱንም ጊዜ የደሞዝ ጭማሪውን ያስደረገው ህንዳዊውን የባንኩን ስራ አስኪያጅ በሽጉጥ በማስፈራራት ነበር። በወቅቱ በመንግስቱ ነዋይ መፈንቅለ መንግስት የፒያሳን ነዋሪ በመኪና እየተዘዋወረ በመቀስቀሱና በተለያዩ የህዝብ አመጾች ላይ በመሳተፉ የተለያዩ ፖሊስ ጣቢያዎች ቤቱ እንደነበሩ ይነገራል። በማስታወቂያ ሚኒስቴር ውስጥ ከ15 ዓመታት በላይ ቢቆይም ከስንት አንዴ ጋዜጣ ላይ የሚያወጣቸው ጽሁፎች ግን አንዳች ጉድ የሚያወጡና ከባለስልጣኖችና ከሌላው ሰው የተደበቁ ነገሮችን በርብረው የሚያጋልጡ ደፋር የብዕሩ ትሩፋቶች ነበሩ። መንግስቱ ገዳሙ ኃይለኛ ጠጪ ስለነበር ለምን እንደሚጠጣ ሲጠይቁት፣ ለምን እንደምጠጣ እናንተ ደንቆሮች አይገባችሁም። የእኔ አእምሮ ከተራው ሰው አእምሮ በጣም የተለየና የላቀ ነው ስለዚህ ከእናንተ ጋር ለመነጋገርና ለመግባባት ያንን የላቀ አይምሮዬን በአልኮል አለዝቤ ነው ወደ እናንተ ደረጃ ላወርድ የምችለው፣ እንዳለ ይነገራል። አንዳንዴ የሆነ ሐሳቡን ለመግለጽና መልእክት ለማስተላለፍ ለየት ያለና ትኩረት የሚስብ ነገር ያደርጋል። በሆነ ወቅት የአንዲት አህያ ጆሮ ላይ ብር ለጥፎ በየመጠጥ ቤቱ እየዞረ አስተናጋጆች እንዲታዘዟት ያደርግ ነበር። ይህንንም የሚያደርገው በጊዜው የነበሩ ባለስልጣኖች በገንዘብ እንጂ በአስተሳሰብ ከአህያ እንደማይሻሉ ለማሳየት ነበር። በአንድ ወቅት ደግሞ ላገባ ነው በሚል የተወሰኑ ወዳጆቹን የሆነ ሆቴል፣ የቀሩትን ደግሞ ሌላ ሆቴል ጠርቶ ወደ አንዱ ሆቴል የሄዱ ሰርገኞች ሆቴል ውስጥ ምንም ሰርግ የሚባል ነገር እንደሌለ አይተው አፍረው ሲመለሱ በሌላኛው ሆቴል የተገኙት ደግሞ የሆነ የፈረንጅ ሰርግ ሆኖባቸው ተወዛግበው ይመለሳሉ። ይህንንም ለምን እንዳደረገው ሲጠይቁት በወቅቱ ችግሮት ስለነበር በሰርጉ የሚገኘውን የገንዘብ መዋጮ ለችግሩ መወጫ ፈልጎት እንደሆነ ተናግሯል። በሆነ ወቅት ደግሞ አንዱን ፈረንጅ በሰባት መቶ ብር ቀጥሮት ካፖርቱን እያሸከመ ፒያሳ አካባቢ ያዞረው ነበር። ይህንንም የሚያደርገው ፈረንጅ ፈጽሞ የሀበሻ አሽከር አይሆንም የሚለውን አመለካከት ለመደርመስ ነበር። አራት ኪሎ አካባቢ አንድ ተወዳጅ ውስኪ ቤት ነበር። ቤቱ ሁሌም ከአፍ እስከ ገደፉ ድረስ በሰዎች የተሞላና መቀመጫ የማይገኝበት ቤት ነበር። አንድ ቀን መንግስቱ ከአንድ የውጭ ጋዜጠኛ ወዳጁ ጋር ውስኪ ለመጠጣት ወደዚህ ውስኪ ቤት ሲሄድ እንኳን መቀመጫ መቆሚያም ይጠፋል። መንግስቱ በር ላይ ቆሞ አጨበጨበ። ጠጪው ሁሉ ጸጥ ረጭ ብሎ ጭብጨባውን ወደሰማበት አቅጣጫ ሲያዞር መንግስቱም በወቅቱ የነበሩትን ጠቅላይ ሚኒስትር አክሊሉ ሀብተ ወልድን ጨምሮ ብዙ የመንግስት ሹማምንትን ስም እየጠራ መሳደብ ጀመረ። ይሄኔ በቤቱ ያለ ጠጪ ሁላ መንግስትን ስድብ ያሳፍሰናል እያለ ሂሳቡን እየከፈለ ቤቱን ለቆ ጥርግ ሲል መንግስቱ ከወዳጁ ጋር ምቹ ሶፋ ላይ ቁጭ ብሎ ዘና ብሎ መጠጣቱ ይነገራል። ሞገደኛው ጋዜጠኛ መንግስቱ ገዳሙ በተወለደ በ48 ዓመቱ ከዚህ ዓለም በሞት ተለይቶ ሐምሌ 20 1968 ዓ.ም ተክለ ሃይማኖት ቤተክርስቲያን ቅጥር ግቢ ውስጥ የሥራ ባልደረቦቹ፣ አድናቂዎቹና ብዙ ሕዝብ በተገኘበት ሥርዓተ ቀብሩ ተፈጽሟል። ለማጣቀሻነት የጋዜጠኞች ወግ በሚል በጋዜጠኛ ግዛቸው አሻግሬ የተዘጋጀውን መጽሐፍና ሌሎችንም ተጠቅሜ ያለው።